አንደኛ ጴጥሮስ ምዕራፍ 2 ከቁጥር 1 እስከ 9። እንግዲህ ክፋትን ሁሉ ተንኮልንም ሁሉ ግብዝነትንም ቅንዓትንም ሐሜትንም ሁሉ አስወግዳችሁ ጌታ ቸር መሆኑን ቅምሳችሁ እንደሆነ ለመዳን በእርሱ እንድታድጉ አሁን እንደተወለዱ ሕፃናት ተንኮል የሌለበትን የቃልን ወተት ተመኙ። በሰው ወደ ተጣለ በእግዚአብሔርም ዘንድ ግን ወደ ተመረጠና ክብሩ ወደ ሆነው ወደ ሕያው ድንጋይ ወደ እርሱ እየቀረባችሁ እናንተ ደግሞ እንደ ሕያዋን ድንጋዮች ሆናችሁ በኢየሱስ ክርስቶስ ለእግዚአብሔር ደስ የሚያሰኝ መንፈሳዊ መሥዋዕትን ታቀርቡ ዘንድ ቅዱሳን ካህናት እንድትሆኑ መንፈሳዊ ቤት ለመሆን ተሰሩ። በመጽሐፍ እንዲህ ተብሎ ተጽፏልና እነሆ የተመረጠና የከበረን የማዕዘን ራስ ድንጋይ በጽዮን አኖራለሁ፣ በእርሱም የሚያምን አያፍርም። እንግዲህ ክብሩ ለእናንተ ለምታምኑ ነው። ለማያምኑ ግን አናጢዎች የጣሉት ድንጋይ እርሱ የማዕዘን ራስ የእንቅፋትም ድንጋይ የማሰናከያ ማለት ሆነ። የማያምኑ ስለሆኑ በቃሉ ይሰናክሩበታል፣ ስለዚህ ደግሞ የተመደቡ ናቸው። እናንተ ግን ከጨለማ ወደሚደነቅ ብርሃን የጠራችሁ የእርሱም በጎነት እንድትናገሩ የተመረጠ ትውልድ የንጉሥ ካህናት ቅዱስ ሕዝብ ለእርስቱ የተለየ ወገን ናችሁ። እናንተ አስቀድሞ ወገን አልነበራችሁም፣ አሁን ግን የእግዚአብሔር ወገን ናችሁ። እናንተ ምሕረት ያገኛችሁ አልነበራችሁም፣ አሁን ግን ምሕረትን አገኝታችኋል። እግዚአብሔር አምላካችን ሆይ ስለ ቅዱስ ቃልህ ስለ ምሕረትህ ስለ ቸርነትህ እናመሰግንሃለን። ስምህ የተባረከ የተቀደሰ ይሁን። እግዚአብሔር ሆይ አንተ ቅዱስ ነህ። ቃልህ ቅዱስ ነው። ቃልህ እውነት ነው። ቃልህ ሕይወት ነው። ቃልህ መንገድ ነው። ቃልህ የተበተነውን እየሰበስባል። ቃልህ ተስፋ የተቆረጠውን ዳግም ተስፋን ይቀጥላል። ቃልህ የጠፋውን እያገኛል። ቃልህ እየተረሳን እያስባል። ቃልህ እየተሰነካከለን እያጸናል። ቃልህ የተደከመን እያበረታል። ቃልህ በጨለማ ላይ ብርሃን ይሆናል። ቃልህ የሌለውን ወደ መኖር እያመጣል። አሎ ቃልህ የሞታውን የሞተውን ህያው ያደርጋል። ቅዱስ ቃልህ መልካም ቃልህን ስለ ሰጠህን እግዚአብሔሮይ እናመሰግናለን። እግዚአብሔሮይ የቃል ጥበብ፣ የቃል ኃይል፣ የቃል እውነት በልባችን ደግሞ እንዲሰራ በህይወታችን ደግሞ እንዲገለጥ እግዚአብሔር አምላክ ሆይ የሰሙት ቃል ከሰሚዎች ጋር ስላልተዋዳ አልጠቀማቸውም ተብሎ እንደተጻፈ በህይወታችን ቃል ሳይዋሃድ እግዚአብሔር አምላክ ያለ ፍሬ እንዳንቀር በጌታ በኢየሱስ ስም እርዳን። አሌህ እግዚአብሔር አምላኬና መድኃኒቴ ሆይ ሸካራውን ይቀርጻል ያስተካክላል እግዚአብሔር አምላክ የደሎ ደሞ ይስላል ስለታም ያደርጋልና፣ በቃሌ ሳለን በቃሌ ቅረጸን በቃሌ አጠንክረን በቃሌ አበርታን በቃሌ አጽናን እግዚአብሔር አምላክ ወይ አለህን እንደ ሌሎች እግዚአብሔር አምላክ እንደ ተራ ነገሮች እግዚአብሔር አምላክ ዝም ብለን እግዚአብሔር አምላክ ወይ የምናልፈው ሳይሆን በቃሌ ተነክተን በቃሌ ተደስተን በቃሌ ተጽናንተን በቃልህ ደግሞ እንድንኖር ጸጋ በኢየሱስ ክርስቶስ ስም ይብዛልን። እኛ እግዚአብሔር አምላክ ሆይ ከጨለማ ወደሚደነቅ ብርሃን የጠራህን የአንተም በጎነት እንድንናገር የተወር የተመረጠ ትውልድ የንጉስ ካህናት ቅዱስ ሕዝብ ለእርስቱ የተለየ ወገን ናችሁ እግዚአብሔር አምላክ ሆይ ተብሎ እንደተጻፈ እግዚአብሔር ቅዱስ አድርገናል፣ የተለየ ወገን አድርገናል፣ ለእርስት! የአንተን በጎነት እንድንናገር ቃልህን ሰጥተህናል። ከጨለማ ወደሚደነቅ ብርሃን ጠርተህናል። እግዚአብሔር አምላኪ ሆይ በዚህ ቃልህ በኢየሱስ ክርስቶስ ስም እግዚአብሔር አምላኪ ሆይ ጸንተን እንድንቆም አለህም በሕይወታችን ሰላሳ ስድሳ መቶ እንዳፈራው በመልካሙና በለሙ መሬት ላይ እንደወደቀው ፍሬ አለህ በሕይወታችን ፍሬ እንዲያፈራ እግዚአብሔር አምላኪ ሆይ እንድትረዳን በኢየሱስ ክርስቶስ ስም እንጸልያለን። እግዚአብሔር አምላኬ አለን ከውስጣችን ሊለቅም አለን ከውስጣችን ሊያረቅ የሚተጋ ክፉ በጌታ በኢየሱስ ሰንተ እኛ ይራቅ አለ በኢየሱስ ክርስቶስም ስር ሰዶ በውስጣችን ይተከል አለ እውነት ነውና በኢየሱስ ክርስቶስም ከሕይወታችን ጋር እንዲዋሃድ በኢየሱስ ስም እንጸልያለን። ቅዱስ አምላካችን እግዚአብሔር ሆይ አንተ መልካም እረኛችን ነህና፣ እግዚአብሔር አምላኬ ሆይ ቸርነህና ጠባቂያችን ነህና ሰላማችን ነህና በመግባት በመውጣታችን ሁሉ እግዚአብሔር አምላክ የምርኩዛችን ጋሻችን ዙሪያችንን በሳተ አጥር አጥረ በመላእክት ዙሪያችንን የምትጠብቅ ከክፉ ፈላጻ ሁሉ የምክሳይ አምላካችን እግዚአብሔሮ ድንግ አምላክነህና ክብርና ምስጋና ለአንተ ይገባሃል። ለቦላ ዓለም ተባረክ፣ ተመስገን። እግዚአብሔር አምላክ በዘመናችን በሕይወታችን የአንተን ክብር የአንተን ታላቅነት የአንተን በጎነት እየተናገረን፣ እግዚአብሔር አምላክ ሆይ ክፋትን፣ ሀሜትን፣ ቅናትን ሁሉ አስወግደን፣ እግዚአብሔር አምላክ ሆይ ቃልህን ብቻ እየተመኘን ቃልህን እየተጠማን መንገድን፣ ፈቃደን፣ አሳብን ብቻ እያወቅን እንድንኖር እግዚአብሔር ሆይ እርዳን። እግዚአብሔር አምላክ ሆይ እርዳን። አምላክ ሆይ ጌታ ቸር መሆኑን ቀምሳችሁ እንደሆነ ለመዳን በእርሱ እንድታድጉ አሁን እንደ ተወለዱ ህፃናት የቃሉን ወተት ተመኙ ተብሎ እንደ ተጻፈ የቃልህን ወተት ማልዳ ቀን ቀትር ሁለ ጊዜ በክፉ ዘመን በመልካም በሚመች በማይመች በሁለ ጊዜ ቃልህን የምንመኝ ቃልህን የምንራብ ቃልህን የምንጠማበት መንፈሳዊ ረሃብ በውሳችን እንዲቀጣጠል እንዲነድ በኢየሱስ ስምን ጸልያለን እግዚአብሔሮይ። ነገሮችን ሁሉ ኖርማል ሊያደርግብን እግዚአብሔር አምላኪው ምንም ነገር እግዚአብሔር አምላኪ ወይ ልዩነት እንደሌለው አስመስሎ ሊያሳየን የሚሸነግለልን የክፉ ጠላትን ዲያብሎስ ክፉ ምክሮን ሀሳቡን ሁሉ እንቃወማለን። በኢየሱስ ክርስቶስ ስም ስራዊ ይፍረስ። የእግዚአብሔር ቃል ከጥንት እስከዛሬ ደግሞም ለዘላለም ህያው የሚሰራ ሁለት አፍ ካለው ሰይፍ ይልቅም የተሳለ ነውና በቃልህ እግዚአብሔር አምላኪ ወይ እግዚአብሔር ከመንገዳችን ሊገዳደር የሚቆመንን ሁሉ የሚቆምብንን ሁሉን እንቃወማለን። በጌታ በኢየሱስም ከመንገዳችን እንቅፋት ሁሉ ይጠረግ። አንተ ከፊታችን ቅደም። አንተ ከመንገዳችን ውጣ። እግዚአብሔር አምላክ ብርሃን በመንገዳችን ይብራ። ኃይሌ፣ ጸጋ፣ ምሕረቴ፣ በጎነቴ በእኛ ላይ ስለሆነ እግዚአብሔር ሆይ እናመሰግናለን። ሰላም ለምድር ሁሉ ይሆን። መግባት መውጣታችን ሁሉ አንተ ጠብቅ፣ ተቆጣጠር፣ ከክፉ ሁሉ ነገር ሰውረን፣ ፈቃድ ሁሉ በዘመናችን እንዲሆን በኢየሱስ ክርስቶስ ስም እንጸልያለን፣ እናመሰግናለን። በተባረከው በተወደደው ልጅ በጌታችን በኢየሱስ ክርስቶስ ስም ጸልየን አሜን።